ጥብ ቻርልጅ ምብለች ለሌላ ሰው ማሳለፍ አሰጠችን በላች። የማውቀው ነገር ስለሌለ ተረጋ ተረጋግታችሁ በስርዓት አስረዱኝ። ቃና ቲቪ ላይ ነው ያየሁት። ከዛ በኋላ አንስተውታል። ልጅ የአዲስ አበባው ታላቁ የማፊያ ስራ። አራት ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በትልቁ ታትሞና በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር አብይ አህመድ እና የኢፌድሪ ፕሬዚዳንት ፎቶ ነው። ድርጅቱ ቢሮው ብቻ ሳይሆን ማስታወቂያውም ቀልብ ሳቢ ነበር። ማሚ ልጅ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው ሀገሯን የምታስጠራ መወድ እንድትሆንልኝ እፈልጋለሁ ትላለች። ዋነኛዋ የማስታወቂያ ባለሙያ ሙሉ አለም ታደሰ ከሌላኛዋ ታዋቂ የሚዲያ ሰው ዳናይት መክበብ ጋር በመሆን በጋራ የሰሩት የዚህ ድርጅት ማስታወቂያ። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልግ ሀገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋለሁ። የት ሀገር ልኬ እንደምስተምራት ግራግብት ብሎኛል። አውሮፓ፣ ካናዳ ወይስ አሜሪካ? ዩኒቨርሲቲውንስ እንዴት ነው ላገኝላት የምችለው? ከአውሮፕላን እንደወረደች ግራግብት ቢላትስ? ማሚ ወይ ወይ ይቀብኝ፣ ምን አስጨነቀኝ። ማሚ ቢቀርስ ለምን ይቀራ? ኤማልትራ ኤዱኬሽን ኮንሰልተንሲ ቤተሰብን ከጭንቀት የሚገላግል መፍትሄ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጭና ስራ ፈጣሪ አምስት የሀገራችን ግለሰቦች አንዷ ሁና ቀርባለች። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስትር ዶክተር አሬድጎ ተስፋዬ ልዩ ሽልማት ተበርክቶላታል። ግለሰቧ ቤተልሔም ታደሰ ኢማም ትባላለች። ታዲያ ተሸላሚ ያረጋ ስራዋ ምን ይሆን? ድርጅቱ ከ120 ሚሊዮን በላይ ብርስ ከህዝብ እንዴት ማጭበርበር ቻለ? ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰው እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰው ታዝቧል። ከዚህም አንዱ ኤማልትራ ኮንሰልታንሲ የተባለው ድርጅት ነው። እኔም አልትራን ለደቂቃ እንኳን አልተጠራጠርኩም። ማስታወቂያውን ታዋቂ ሰዎች በቲቪ እና በሶሻል ሚዲያ ሲሰሩ ስላየሁ እውነት ይሆናል ብዬ ከቤተሰብ ያገኘሁት ገንዘብ ላይ ከብድርና ቁጠባ ተጨማሪ በመበደር 520,000 ብር ከፈልኩ ብሎ ለሚዲያችን የተናገረው የማጭበርበር ድርጊቱ ሰለባ የሆነው ወጣት ነው። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት ሲያሰባስብ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40,000 ብር እስከ ከፍተኛው 680,000 ብር ተቀብሎ አሁን ቢሮውን ዘግቶ ጠፍቷል። እነዚህ መረጃዎች እንደሚጠቁሙት ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስቦ ተሰውሯል። ይህ ኤማልትራ የተባለው ድርጅት ካባ ሆልዲንግ በሚል ስም በህጋዊ መንገድ ከተቋቋመ እና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶች አንዱ ነው። ባለፉት ሁለት ዓመታት እንደ አርቲስቶች ሙላልም ታደሰ፣ ዳናይት መክበብ፣ ሩታ መንግስት አብ ቲክቶከሮች ዩቲናስ፣ ፊዮና ወዘተ ያሉትን በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም በአስራጩ ማስታወቂያ እየተታለሉ ብዙዎች ህይወታቸው ተመሰቃቅሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ሕይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጠው ከታጭ በረበሩ በኋላ ወደ መጡበት መመለስ ፈርተው እና አፍረው በመዲናዋ በሴት አዳሪነት የተሰማሩ ሴቶች ይገኛሉ። ምን ብዬ ወላጆች ጋር ልመለስ ብለው በአዲስ አበባ ጎዳናዎች ላይ የሚያድሩ እንዳሉም ደርሰንበታል። የማልትራ ምን ቃል ገባ የቱንስ ቃል አጠፈ ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎችን ለትምህርት እንደ ሮማኒያ ፖላንድና ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያ ሲያስነግር ቆይቷል እስከ 680 ሺህ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ቲኬት በአራት ወር ጊዜ ውስጥ እንደሚረከቡና እንደሚጓዙ ይነገራቸዋል ሙሉ መክፈል ያልቻሉ ደግሞ ከ10 ፐርሰንት ጀምሮ እየከፈሉ በሂደት የሚቀርባቸውን ወደ ውጭ ሀገር ሄደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቻችንን ይባስ ቪዛው መጥቷል፣ የቲኬት ክፈሉ ብለው የሙሉ የአውሮፕላን ቲኬት ጭምር አስከፍለውናል የሚለው አንድ የድርጅቱ ሰለባ ወጣት ነው። ከዛሬ አራት ወር ወዲህ ግን ድርጅቱ ቢሮ መዝጋቱን የድርጅቱ ኃላፊ ቤተልሔም ታደሰና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮች ይናገራሉ። እስካሁን አዲስ አበባ ፖሊስ፣ ፌዴራል ፖሊስና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎች ዳይሬክተር እና አቃቤ ሕግ ቢሮ ሂደን አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡ ተበዳዮች ተጠርጣሪዋ በወቅቱ እዚህ አዲስ አበባ ከተማ እያለች ለምን እንዳልተያዘች ስንጠይቅ የሚሰጡ መልስ አስገራሚ ነበር ይላሉ። አንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ደግሞ ሀገር ውስጥ የለችም ይላሉ። በጣም ያስገረመን አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው? ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ እየተሸለመች እና በህጋዊ መንገድ ፈቃድ አውጥታ በመቶዎች የሚቆጠሩ ወጣቶችን የአጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉ ይጠይቃሉ። ከአራት ቀናት በፊት ግን ይህ ለምን እንደሆነ መሰረት ሚዲያ መረጃ ከፖሊስ አካላት ፍንጭ ደርሶታል። ይህም ጉዳዩ ላይ ክትትል የሚያደርጉ ፖሊሶች ስራቸውን እንዳይሰሩ እና ግለሰቧን እንዳይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነ ከመናገር ተቆጥበዋል። ተጠርጣሪዋ ቤትሌም ኢትዮ ኤርስ የተባለና የአዲስ አበባ መስተዳደር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎችን በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶቿ ከፍተኛ የመንግስት የስራ ኃላፊዎች ጋር ትስስር እንዳላት የቀድሞ የድርጅቱ ሰራተኞች ይናገራሉ። አሁን አድራሿ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላት መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ትሰጥን ነበር የሚሉት ከሳሾች በመጨረሻ የሄዱት ወደ ፍትህ ሚኒስቴር እንደነበር ያስረዳሉ። እዛ ያገኟቸው የሚኒስቴር መስሪያ ቤቱ ዴታ ጸሐፊ ጉዳዩን ለዴታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ውሰዱ እንዳሏቸው እና ወደ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥ ይናገራሉ። በኤማልትራ ለተጭበ የነበረው እና ስም ያይጠቀስ ላለው ወጣት የደረሰው የአበዳሪው የአዋጭ የገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ እንዲህ ይላል። ውዝፍ እዳዎትን የማያስተካክሉ ከሆነ እርስንም ዋሶትንም በገቡት ሁል መሰረት ውዝፍ እዳውን በህግ አግባብ ለማስመለስ እየተዘጋጀን መሆኑን በጥብቅ እናሳስባለን። ወጣቱ ገንዘቡን እንዴት እንደሚመልሱ አያውቅም። የኢማልትራ ቢሮም ተዘግቷል። ስልክ እንኳን የሚመልስ የለም። በብድር መሆና ንብረት ሽጠን መክፈል የቻን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤማልትራ 586 ሺ ብር ከፍ ያለው ምንም ቪዛ ባልተመታበት ሁኔታ የአየር ቲኬት የኮቴናም የትራቭል ኢንሹራንስ በሙሉ አስከፍላናለች። ለአንድ ዓመት ያክል ፕሮሰሱን ስከታተል የነበረው ደግሞ ከክፍለ አገር በአውሮፕላን በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበር እየተመላለስኩ ነበር። በዚህም ለፕሌን እናም ለአልጋ ከመቶ ሀያ ሺህ ብር በላይ አውጥቻለሁ፣ የሚለው ሌላኛው የማጭ በርበር ድርጊቱ ሰለባ ነው። በዚህ የማጭ በርበር ተግባር ምክንያት የሰው ህይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ህይወት ሲወል ሆኗል፣ የሚለው ይህ ወጣት እሱ ፕሮሰሱን ሲጀምር ቢያንስ 200 ሺ ብሮ የራሱ ገንዘብ እንደነበር ያስረዳል። ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የዕቁብ ብር ስለነበር ይህንን መመለስ ባለመቻለም ከቤት የመውጣት ሞራል አጣሁ ስለ እውነት አሁን ላይ ሙሉ ገንዘብን ብትመልስልኝ እንኳን የማልሸፍነው እዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብ ጋር ተቆራርጫለሁ። ገንዘብ በሰጡ ሰዎች ፊት አንገቴን ለመድፋት ተገድጃለሁ። ከአልጋ ላይ የምነሳበት ሞራል እያጣሁ ብዙ ቀኖችን አልጋዬ ላይ እያሳለፍኩ አለው። ጉዳዩ ከጥበላቸው ጀምሮ ንጋትን እየፈራሁ አለው። ሁሉም ነገር ያደክማል። ከማስታወሻዊ ውጪ ለቅርብ ቤተሰብ እንኳን አውርቼ የማላውቀውን ችግሬንና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬት ነበር። እንኳንስ አዝና ገንዘብ ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለት የደረሰበትን ጽፏል። አክሎም ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አደራሻም ስለምትቀያየር ማግኘት አልቻለም። አንድ ድርጅት ትከፍትና እሱን ትዘጋና በሌላ ሰው ስም በአዲስ ፍቃድ በአዲስ ስም ትመለሳለች። እንዲህ እያለች ትቀጥላለች። በእርግጠኛነት ይቺ ሴትዮ በጊዜ በህግ ቁጥጥር ውስጥ ካልዋለች ገና ብዙ ግፍና ማጭበርበሮች እንሰማለን ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ እና ፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮቹ መረጃዎች እንዳጋሩ የተመለከትን ሲሆን ከዛ ወዲህ ምንም ለውጥ እንደሌለና ተጠርጣሪዋ አሁን ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጥተዋል። ቤተልሔም በምትዘውራቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቋሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሪላ በለጠ፣ በለጠ ሳህሉ፣ አቤል ተስፋዬ፣ ሮት መኮንን፣ ዳዊት በለጠና ኢዮስያስ ታደሰ የተባሉ ግለሰቦች መሆናቸው ታውቋል። መሰረት ሚዲያ ቤተልሔም ታደሰ ኢማምን በተለያዩ መንገዶች ለማነጋገር እና ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ገልጿል። መሃል አዲስ አበባ ላይ ፈቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮቸውን ዘግተው ከሚጠፉት ድርጅቶች በአንዱ ላይ የተሰናደው ዘገባ በዚህ ተጠናቋል። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን።